እንዴ ናችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮውን ላይክ ማድረግ ፈጽሞ እንዳይዘነጋ። አርሰናል እየተመለከቱ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ ቀረብኩኝ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። አሁንም ቢሆን የሰሜን ለንደኑ ክለብ አርሰናል በብራዚላዊ ተጫዋች ሮድሪጎ ላይ ያለው ፍላጎት እንደጨመረ ተነግሯል። ቶክስፖርት እንደዘገበው ከሆነ በሎስ ብላንኮቹ ቤት የተረጋጋ ጊዜን እያሳለፈ እንደማይገኝና ና ከክለቡ የመልቀቅ ፍላጎትም እንዳለው ተገልጿል። በተለይም ደግሞ ከፈረንሳያዊ ተጫዋች ኪሊያም ባፔ እና ና ከብራዚላዊ ተጫዋች ቪኒሽስ ጁኒየር ጋር መወዳደር የማይታሰብ እንደሆነ የተረዳ ይመስላል። ታዲያ አርሰናሎችም ተጫዋቹን ወደ ፍላይ ኤምሬት ለማምጣት ከዚህ በፊት ብዙ ስራዎችን ሲሰሩ ነበር። ስማቸውም ከተጫዋቹ ጋር የተያዘ ሲሆን በዝውውሩ ሁኔታም እንግዲህ አርሰናሎች ከብራዚላዊ ተጫዋች ጋር ንግግር ለማድረግ በመጪዎቹ ቀናት ውስጥ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የአርሰናሉ አሰልጣኝ ሚካኤል አርቴታ የውድድር ዘመኑ የመጨረሻ ጨዋታ የሚያልፈው ይሆናል። ስፔናዊ አሰልጣኝ ታዲያ ቢጫ ካርድ ከኒውካስትል ጋር በተደረገው መርሃ ግብር መመልከቱን ተከትሎ ነው እንግዲህ የመጨረሻው የፕሪሚየር ሊግ መርሃ ግብር የሚያመልጸው። የአትላንታው የክንፍ መስመር ተጫዋች አዴሜላ ሉክማን በክረምቱ የዝውውር መስኮት ክለቡን ለመልቀቅ ተዘጋጅቷል። ከአትላንታ ጋር ያለው እህል ውሃም ያበቃ ይመስላል። በተለይም ደግሞ ከአትላንቷ አሰልጣኝ ጋስፔሪኒ ጋር ያለው አለመግባባት ከክለቡ እንዲለቅ የአንበሳውን ድርሻ ይወጣል፣ ና ይህ ተጫዋች በክረምቱ የዝውውር መስኮት ይለቃል። ከተለያዩ ክለቦች ጋር ነው ስሙ ሲያያዝ የነበረው። የሰሜን ለንደኑ ክለብ አርሰናል ደግሞ ዋነኛ የተጫዋቹ ፈላጊ ሆኖ ብቅ ብሏል። በክንፍ መስመር ቦታ ላይ ያለበትን ችግር በዋነኝነት ይፈታዋል ተብሎ የሚጠበቀው አዳሜላ ሉክማን ነው። ታዲያ በዚህ ሳምንት በተለይም ደግሞ ከሰሜን ለንደኑ ክለብ አርሰናል ጋር ስሙ ሲያያዝ ቆይቷል። የተጫዋቹ ፍላጎት ወደ ትልቅ ክለብ ሄዶ መጫወት እንደሆነም ተገልጿል እና አርሰናል ለተጫዋቹ በቂ የሆነ ዋጋን ለማቅረብ ከወዲሁ ዝግጁ መሆኑ ነው እየተገለጸ የሚገኘው። ተጫዋቹ ዋጋ እንግዲህ ወደ 50 ሚሊዮን ፓውንድ ሲሆን ተመጣጣኝ የሚባል ዋጋ ነው። አርሰናልም የክንፍ መስመር አጥቂ አማራጩን ከፍ ያደርግለታል፣ ወይም ስኳድ ዴፕሱን ከፍ ያደርጓል ተብሎ ነው የሚጠበቀውና ተጫዋቹን ለማስፈረም በክረምቱ የዝውውር መስኮት እንደሚሰራ የተነገረ ይገኛል። የጣሊያኑ እውቁ ጋዜጠኛ ፋብሪዚዮ ሮማኖ እንዲህ ሲል ዘግቧል። ስዊድናዊው አጥቂ ቪክተር ዮክሬሽ በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበን ጋር ለመለያየት ከውሳኔ ደርሰዋል። የተጫዋቹ ዋጋ ደግሞ 65 ሚሊዮን ዩሮ እንደሆነ ነው የተነገረው። ፉትቦል ለንደን የሚያወጣው መረጃ እንደሚዘግበው ከሆነ በአርሰናል ቤት እጅግ አስገራሚው ፈራሚ ይሆናል ተብሎ ይጠበቃል ሲል ነው ያሳወቀው። በአጥቂ ቦታ ላይ እንግዲህ ተጫዋች ማስፈረም ቅድሚያ የሚሰጡት ነገር እንደሆነ ይታወቃል። በተለይም ደግሞ በአጥቂው ስፍራ ላይ ይህን ያህል የሚያዳግት አይደለምና ታዲያ

ይህንን ችግር መፍታት ቅድሚያ የሚሰጡት ነገር ነው እንደሆነ የተነገረው በሁለት አማራጮች ነው። በአጥቂ ስፍራ ላይ እንግዲህ አርሰናሎች እየተመለከቱ የሚገኘው የመጀመሪያው እንግዲህ ስዊድናዊው የፊት መስመር አጥቂ ቪክተር ዮክሬሽ ሲሆኑ ሁለተኛው ደግሞ የአርቢ ሌዝብጁ የፊት መስመር ተጫዋች ቤንጃሚን ሲስኮ ነው። ሁለቱም እንግዲህ ጥሩ የሚባል እንቅስቃሴ ማሳየት ችለዋል። እንደሚታወቀው ከእድሜ አንጻር መመልከት የምንችል ከሆነ ቤንጃሚን ሲስኮ 21 ዓመቱ ነው። ቪክተር ዮክሬሽ ደግሞ ወደ 27 እየተጠጋ ነው እና ከዛ አንጻር ከእድሜ አንጻር ቤንጃሚን ሲስኮ ቢመጣ ጥሩ የሆነ ግልጋሎትን ይሰጣል ማለት ይቻላል። ባይደዌ የሁለቱ ተጫዋች ዲፍረንስን መመልከት ከቻልን በብዛት ቤንጃሚን ሲስኮ ከርቀት ኳሶችን የሚያስቆጥር ተጫዋች ነው። ቪክተር ዮክሬሽን በምንመለከትበት ጊዜ ደግሞ የቦክስ ተጫዋች ነው ማለት እንችላለን። ከርቀት ጎሎችን የማስቆጠር ልምድ የለውምና አሁን እንግዲህ ከስትሪንግዝ አንጻር ከተመለከትን ቪክተር ዮክሬሽ እጅ ጠንካራ የሚባለው አጥቂ ነው። ፕሪምየር ሊግ ላይ ቢመጣም ይህን ያህል ይቸገራል ማለት አንችልም። ነገር ግን አርሰናል ብዙ ጊዜ ጎር ማስቆጠር የሚቸገረው እንግዲህ ሌሎች ክለቦች እንግዲህ በሎ ብሎክ ሲጫወቱ ነው ሲዘጉ ነው እና የቤንጃሚን ሲስኮ እጅግ አስገራሚ ኳሊቲው የሚባለው አንዳንድ ቪዲዮዎችን መመልከት የነበረ ከረጃጅም ርቀቶች ጎሎቹን ያስቆጥራልና አርሰናል ያለበትን ችግር ይፈታዋል ተብሎ ይጠበቃል። ነገር ግን አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርሳ የቪክተር ዮክሬሽ አድናቂ እንደሆኑ ተገልጸዋል። አድማጮች እንግዲህ እናንተስ የትኛውን አጥቂ ትመርጣላችሁ? ኮመን ሴክሽን ላይ አስቀምጡልኝ። ላለው አርሰናሎች ሁለቱንም አጥቂዎች እንደ አማራጭ ነው እየተመለከቱ የሚገኘው ወይ ቪክተር ዮግሬሽ ወይም ደግሞ ቤንጃሚን ሲሶኮ። በክረምቱ የዝውውር መስኮት አርሰናልን የሚቀላቀሉ ተጫዋች እንደሆኑ ግን ከወዲሁ እንግዲህ ፋብሪዚዮ ሮማኖ እየጠቆመ ይገኛል። የአርሰናሉ ዳይሬክተር ጆሽ ክሮንኪ እንዳረጋገጡት ከሆነ የአርሰናል ክለብ በክረምቱ የዝውውር መስኮት ከፍተኛ ገንዘብ ኢንቨስት ለማድረግ ዝግጁ መሆናቸውን አሳውቋል። የፕሪምየር ሊግ ዋንጫ ለማሸነፍ ማድረግ ያለብንን ሁሉ እናደርጋለን ሲሉ ነው የአርሰናሉ ዳይሬክተር ጆሽ ክሮንኪ የተናገሩት። እንግዲህ ክለባችን ለሶስት ተከታታይ አመት የሁለተኛ ደረጃን ሚያስችሏል ነገር ግን በቀጣይ አመት ያሉብንን ችግሮች ፈትን ወደ ዋንጫ ማምራት አለብን፣ ሲሉ ነው እንግዲህ ጆሽ ክሮንኬ ያሳወቁትና በክረምቱ የዝውውር መስኮት አርሰናሎች በርካታ ተጫዋቾችን ለማስፈረም ከወዲሁ ዝግጁ እንደሆኑ ነው እንግዲህ የሚወጡ መረጃዎች የሚጠቁሙት። እኛም እነዛን መረጃዎች አንድ በአንድ ከታማኝ ምንጮች ወደ እናንተ የምናደርሳችሁ ይሆናል። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በአዲስ ቪዲዮ እስክንገናኝ ድረስ መልካምን ሁሉ ተመኘው።